ሰላም ሰላም እንዴት ናችሁ ቤተሰቦች ጤና ናችሁ ያለው እግዚአብሔር ይመስገን በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ በትናንትናው ቪዲዮ ላይ ማለት ነው እናንተ ብቻ አይደላችሁም ማለት ብዙ ሰዎች እንዴት ሀይሚ ኬኩን ለብቻዋ ትቆርሳለች ብላችሁ በጣም ደብሯችኋል እኛም ደብሮናል፣ እኛም ከፍቶናል፣ እኛም አዝነናል። ግን ምንም ማድረግ አይቻል። በቃ ያው ከዚህ በኋላ ያለውን ነገር እሱም ሶስት መቶ ኬ ይገባል፣ እሷም ሁለት መቶ ሀምሳ ኬ ገባች። ኦልሬዲ ቲክቶክም ላይ ብሩኬ ሶስት መቶ ኬ ገብቷል። ስለዚህ ይሄ ይሄን አንድ ላይ ጠርቀምቀም አርገው ልዩ የሆነ ቀን እንደሚያሳልፉ ትልቅ ተስፋ አለኝ። ደስ የሚል ጊዜ እንደሚያሳልፉ፣ ይህንን የተከፋ ነውን ያዘን ነው እንደሚክሱን ትልቅ ተስፋ አለን። ምክንያቱም ሁላችንም ደብሮናል፣ እውነት ለመናገር ከፍቶናል። እኔም በጣም የደበረኝ ትላንትና የምር በቃ ሆን ያለ መጥፎ ስሜት ነው የተሰማኝ ቀን። ትላንት ቀን ጀምሮ ነው የከፋኝ። ከትላንት ወዲያ ማታ ጀምሮ ሃይሚዬ እንደዛ ሲደብራል ሲከፋት ምናምን ነገር አይችል ጭራሽ ከወንድ ጋር ምናምን እየተባለች ደግሞ ሌላ ስም ሊሰጣት። ብቻ ግን ከባድ ነው ከባድ ነው እና ይሄ ቀን ደግሞ ያልፋል። ጨረቃ ፋሚሊዎች እንዲደብራችሁ እንዲከፋችሁ አልፈልግም። ነገ እርመኑኝ እመኑኝ መኑኝ እርግጠኛ ሆኜ ነው የምነግራችሁ። የብሩክ ሶስት መቶ ኬ ሲገባ ካልታረቁ እኔ እቀጣለሁ። ቅጡኝ። እኔን እግዚአብሔርን ነው የምላችሁ። እኔን ትቀጡኛላችሁ። እቺ የብሩኪ ሶስት መቶ ትግባ ብቻ። የትላንት ይገባል ብዬ ነበር እንደው። ማለት አሁን አንድ ቪዲዮ ቢለቁበት እርግጠኛ ነኝ ይገባልና ልጁንም ታውቀዋለህ ምናምን ነገር እያለች ነበር ሀይሚዬ። ኦልሬዲ ልጁን አውቀውታል። ጨረቃ ፋሚሊ ከየት የሚምጣ ከየት አውቀውታል። ማንን ነው የምሸውዱት? አንሸዋው እናንተ ታቆታላችሁ ልጁን ሲጀመር ትላንትና ፎቶ ላይክ አድርጋችኋል ሁለታችሁም ሳታ እና ብሩኬ ከተናደደበት እንዲ ነው ላይክ ሼር ሊያደርግለት የሚችለው ለማንኛውም የመቻችሁ እናንተ ብቻ ደጉልን እናንተ ብቻ ከፍ ከፍ በሉልን እኛ ተከፋንም አልተከፋንም ችግር የለውም። ያው እኛ እኛ እንደ ዩቱበሮች ስራው ይገባናል እናንተ የምትሰሩት ስራ ጠንቅቅ አድርጎ ይገባናል፣ እናውቀዋለን፣ ስራውን አካሄዱ፣ ይሄ ስለሆነ ነው። ግን አንዳንድ ሰዎች አሉ፣ እኔ እጅ ነግሬያቸዋለሁ፣ በፊትም ጀምሬ ፕራንክ ነው እያልኳችሁ ነው። ማለት ስራ ነው፣ በቃ ዩቱበሮች ስራቸው ይሄ ነው። ምንም ማረግ አይችልም። ምን ይስሩ ታዲያ? ምን ይስሩ? እስኪ ንገሩኝ። ስለዚህ ግዴታ ነው፣ ምንም ማረግ አይቻልም። አይዲያው ራሱ በየቀ ደግሞ በየቀኑ ነው ግዴታ። ፍቅር ስሩ ማለትም ይከብዳል በየቀኑ ነው። በቃ ስለ ፍቅር ፍቅር ብቻ መሆንም የለብ አብርሽን ይውት ማርያምን ትላልቅ ሚዲያ ሁሉ ነው ሴታቸው የነበረው በጣም ትላልቅ ሚዲያ ማለት ነው። እነ ቴምር ማን ቴምር ነው ቴምር ማን ቴምር ነው። የሆነ ሚዲያ ለፌስቡክ ላይ በተለይ በጣም ታዋቂ ነው። እና ቴምር ሚዲያ ነው ና ብቻ እንደዛ የሚባለው። እነሱ ሁሉ እየተቹት ነበረ። ቲክቶክ ላይ ገስት ተከፍቶ ትላልቅ ቲክታከሮች ቁጭ ብለው ሲያሞት ነበረ። የማዳም ቅመሞችን ብር በልተሃል፣ የማዳም ልጆች ገፍሃል፣ አጭበርባሪ ነህ። በቃ ብዙ ብዙ መነጋገር የሆኑ ነበር። አብሽ ግን ይሁት የትውን እየመራው ነው ወደፊት ፊልም ምናምን የሚለቀቅበት ቻናል ነው የሚሆነው። በጣም ትልቅ ቻናል ነው የሚሆነው። እግዚአብሔር አሁን ግማሽ ሚሊዮን ሊደርስ ነው ዩት ስኬቱን። ስለዚህ እነ ሀይሚና ብሩኬ ደግሞ እንደዚህ አይነት ስራ ሲሰሩ እኛ ያው እነሱን እንዲፋቀሩልን ፍቅር ብቻ ሲሆኑ ስለሆነ ደስ የሚለን አላ አደለ፣ የምንመኝላቸው እኛ ፍቅረኛሞች፣ ባልና ሚስቶች በቃ አላ አደለ እንደዛ ሆነው ማየት ስለምንፈልግ ነው እንጂ ይሄ የትኛው ሚቱ በር ላይ የሚያጋጥም ነው። ሀይሜ ብቻ አይደለችም። የትኛው ሚቱበር ላይ ያጋጥማል። እንደዛ አይነት ነገር እና ምንም ማለት አይደለም እንረዳቸው። አንዳንዶቻችሁ ስንነግራችሁ ወይ አትሰሙ፣ ወይ ደግሞ አታቁ፣ ወይ ደግሞ ማዳመጥ አትፈልግ ወይ ደግሞ ከሚያቅሰው ስሙ፣ ተረዱ። የኢትዮ ባህሬው ነው በቃ ምንም ማድረግ አይቻልም። በቃ እንደዚህ ህጻብ ግርግር ምናምን ደግሞ ግዴታ ሀይለ ቃል ያመላለስ አልገባችሁ። እኔም ሀይል ቃል መመላለሳቸውን አሁን አልፈልገውም። እግዚአብሔር ትላሁን ክፉና ደግ ሲጣጠሉ በጣም ነው የምናደደው። ይከፋኛል፣ ይደብራል፣ ደስ አይልም። ለምን እኛ የምንጠብቃቸው ሌላ ስለሆነ ማለት ነው። እኛ የምንጠብቃቸው የምናውቃቸው በፍቅር ብቻ ስለሆነ ግን ደግሞ ፍቅር ብቻ እየተጫወቱ ሊሄድላቸው አይችልም። ቻናላቸው በምን ፍጥነት ሁለት መቶ ሀምሳ እንደገባች ሀይሜ፣ ስለዚህ ማድረግ አይቻልም። ልንረዳቸው ይገባል። አንቀየማቸው የምር። ብዙዎቻችሁ ደብሯችኋል፣ ግን ምንም ማድረግ አይቻልም። በቃ የስራው ባህሪ ነው። እንረዳቸው፣ ይስሩ፣ ይደጉ። አሁን ደግሞ ማደጊያ ሰዓታቸው ነው፣ መስሪያ ሰዓታቸው ነው፣ ከፍ ከፍ ማለቻ ሰዓታቸው ነው። ስለዚህ እኛ ደግሞ እንቅፋት መሆን የለብንም። እኔ አትስሩ አላልኩም፣ ይስሩ በቃ ግን ያው እየወገናችሁን አሁን በጣም ትልቅ ተቃውሞ ያለኝ እየወገኑ ለሚሳደቡ ነው። ትናንትና ራሷ ሀይሚን ለምን ብሩኬን ትተሽ ኬክ ቆረስሽ ብለው እንደው ብጥልጥልጥልጥል ዝልዝልዝልዝል ባለጌነሽ እንዲነሽ እንዲነሽ በቃ እና ምን ትሆን እና ብሩኬ ኦኬ፣ አንዴ እንደዚህን ነገር ውስጥ ገብቷል። እና እነ ቦስንም እነ ፍጼንም ሁሉንም ማስቀየም ነበረባት ታዲያ። እንደ ሰውኛ ስናስብ ትክክል ነው ያደረገችው። ምክንያቱም ሀይል ቃል መነጋገሩን እኔም አልፈልግም፣ ይሄን እቃወማለሁ። ትክክል አይደለሽም ብያለሁ፣ ትናንትናም ማለት ነው። ግን ኬክ ለምን ቆረሰሽ ላላችሁ ሰዎች ግን ምን ታርግሽ? ይሄ ፕሮግራም እኮ ደክመውበታል አይደለ? የሁለቱን ጓደኞች ናቸው እነዚህ ጓደኞቹ። የሚገርመው ነገር ደግሞ ምንም ማድረግ አይቻልም። አሁን እዛ ጋ ያሉት እኮ በብዛት አሁን የብሩኬ ጓደኞች ናቸው። አሁን በደንብ የሚግባቡት የሚተዋወቁት ከማን ጋር ነው? ከብሩኬ ጋር ነው። ሀይሚ እኮ የግል የምትላቸው እንኳን እኮ ጓደኛ ከሆን እኮ የላትም አይደል? እንዴ የላትም። ጓደኞቿ የብሩኬ ጓደኞች ናቸው። እግዚአብሔር። ስለዚህ ከባድ ነው። የት ምን ትሁን ታዲያ፣ ምን ታደርግ? እነሱንም ማስቀየም ነበረባት? ገፍታ መሄድ ነበረባት? እሱ ለምን መጣ ብላ እንባ ከረዩ ብላ ኬኩን ማበላሸት ነበረባት? እንደኔ እንደኔ የትላንት ነው ቪዲዮ ላይ ኬኩን ለምን ቆራሽ የሚለው ተቃውሞ በጭራሽ በጭራሽ በጭራሽ ሰዓታት ነው ምን ታርግ ታዲያ? ግዴታ ነበረ እነሱን ማስቀየም የለባትም። እንደዛ ለፍተው ደክመው ያዘጋጁትን ፕሮግራም መክፋትም የለባትም። ለማንኛውም ያ ል በዚህ ሁለት ቀን ውስጥ ሰላም ይፈጠራል። ሰላም ያምጣልን ፈጣሪ። ሰላም እንደሚሆን ትልቅ ተስፋለኝ ለኝ በዚህ ሁለት ቀን ውስጥ ነገሮች ከባድ ናቸው፣ ግን ደግሞ ቢሆንም የማይፈታ ነገር ደግሞ የለም። እነሱ እውነተኛ ፍቅር ስላላቸው ስለሆነ እንደዚህ የሚያነታርካቸው ይመለሳሉ ወደ ቦታቸው።